ምን ፍቅና አዲስ አይደለም። ከነበረ ነገር የተገነጠለ ብራንች ማለት ነው። ራሱን ጥሎ የወጣ ማለት ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። እንደዚህ አይነት ጨቅላ አእምሮ ላላቸው እኛ በቂ ነን። የግንቦቱ ርክበ ካህናት በጀት ብቻ አጽድቆ እንዲመለስ አንፈልግም። ስለ በጀት እንዳትወያዩ። ስለ መግባት ስለ መውጣት አይደለም። ቆም በሉ፣ ንቁ። ሰማዕታትን የሚያጣጥሉ በሃይማኖት ውስጥ ገብተው የሚረብሹትን ህግ የሚያስይዝ አቋም ይዘው እንዲወጡ እንፈልጋለን። የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ለምድር የከበዱ በሰማይ ዋጋ ያገኙ ሰማዕታትን የሚያንቋሽሹትን ለምን ብላችሁ ካልሞገታችሁ የእናንተ አባትነት፣ እመኑኝ ጥያቄ ውስጥ ነው የሚገባው።

አስፈለገ ደግሞ እንዳሚለብሰት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየዎች ሊለብስ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበርሀው ላይ ነው ወድቀ ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልን፣ ሰላም ጠና ስጠልን። ክብራን ተመልካቾቻችን እንደምናላችሁ፣ ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታም ስለምትሆኑ ከልብ አመሰግናለሁ። እንግዲህ አፍ ስላላቸው ብቻ ጉሮሯቸው እስኪታይ ድረስ የሚጮሁ ሀይባ ያጡ ግለሰቦችን ብፁአን አባቶቻችን ሀይ ሊያስብል የሚችል ሕግ ከመንግስት አካላት ጋር በመነጋገር ሊያበጁልን ይገባል። ብዙ ነገሮችን እንግዲህ በቋሚ ሲኖዶስ አባላት እንደዚሁ ደግሞ በሌሎችም በቅዱስ ሲኖዶስ አባላት ጋር ባሉ አባቶች በሚሰጠው ውሳኔ መሰረት ከክቡር ጠቅላይ ሚኒስትሩ ጋር እንዲነጋገሩ ልባት እንዲሰጣቸው የተነጋገሩ የተፈቱ እልፍ ነገሮች አሉ። እንደነዚህ አይነት ነገሮች ግን በክቡር ጠቅላይ ሚኒስትሩ ጋራ በመነጋገር ሁሌ በመለመን ብቻ ሳይሆን እልባት እንዲፈጠርላቸው ህግ አለሁ ሊልም ይገባል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ዘንድሮ ያልበረታ አይዞህ ያልተባለ ከኋላ አላማ ተሰጥቶት ያልገሰገሰ አለ በማይባልበት ደረጃ ሁሉም በየአቅጣጫው ሶስትና አራት ሰው ሰብስቦ ምንም ችግር የለውም ከከተማ አስተዳደሮች እና መስተዳደሮች መሬት እየተቆረጠለት አዳራሽ እየገነባ እግዚአብሔርን ማምለኪያ የሚለው ሞንታርቮ ሳይቀር ቤተክርስቲያኗን ለመሳደቢያ መዋል ከጀመረ አለፍ ብሏል። እንደነዚህ አይነት ነገሮች ትግስት መሆን መቻል አለባቸው። በጣም የሚገርመኝ የሚደንቀኝ አንዳንድ ነገሮች አሉ ኢትዮጵያውያኖች ሕግን ምን ያህል እንደምናከብር ሕግ እንኳን ለተጻፈ ሕግ ባናከብር እንኳን ላልተጻፈ ሕግ ምን ያህል እንደምናከብር የሚያሳይ በተለይም ደግሞ የተዋህዶ ልጆች ሕብረት አንድነት ቁጥር ብዛትም ባለባት ሀገር ውስጥ እየተሰደቡ እየተገፉ ዝም ማለታቸው በጣም ያስገርመኛል። ስለምን ሲባል በጋራ ያቆሟት ሀገር ስላላቸው ያች ሀገር እንዳትፈርስ ያቺ ሀገር እንዳትናድ ትላንትና በጉርብትና የነበሩም ዛሬ በዳጸልሳን በመሳሳትም በማሰብ እንዳመጣላቸው የሚናገሩ ሰዎች እንዳመጣላቸው መመለስ አቅቷቸው አይደለም፣ ከፍ ያለ ሞራል፣ ስብዕና፣ ልዕልና ስላላቸው። በጣም የሚገርመው የሚደንቀው አዲስ የመጣ እስኪመስል ወይም አዲስ የተፈጠረ ይመስል ምንፍቅና አዲስ አይደለም። ከነበረ ነገር የተገነጠለ ብራንች ማለት ነው። እራሱን ጥሎ የወጣ ማለት ነው። ከቀዳማዊት ከዘላለማዊት ከሁላይት ከሆነች ቤተክርስቲያን የወጡ ጨው የላሱ ሰዎች ውሃ እንደጠማ ድመት ለምን እንደሚቅበዘበዙ አላውቅም። ህግ ሊገዛልን ይገባል። እነዚህ ሰዎች ቅዱሳኑን ሲያጥላሉ እንመለከታቸዋለን። መላእክቶችን ሲወርፉ እንመለከታቸዋለን። የግንቦቱ ርክበ ካህናት በጀት ብቻ አጽድቆ እንዲመለስ አንፈልግም። ስለ ሃይማኖታቸው ሲሉ ዋጋ የከፈሉ ቅዱሳንን ሰማዕታትን የሚያጣጥሉ በሃይማኖት ውስጥ ገብተው የሚረብሹትን ህግ የሚያስይዘ አቋም ይዘው እንዲወጡ እንፈልጋለን። የግንቦቱ ርክበ ካህናት ቆምጠጥ ማለታ መቻል አለበት። ጳጳሳት ገቡ ወጡ አይደለም መደሳት መቻል ያለበት መግለጫ ማውጣት ያለበት ሰማዕቱ ቅዱስ ጊዮርጊስን የነካ ወፍ ዘራሽ ባለባት ሀገር ውስጥ የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ እስቲ። ምንድነው? ጎርጊስ ተሰነጠቀ ተገዘገዘ፣ ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ተገረ ምንድነው? ተገዘገዘ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ተፈጨ ይሏል? ታዲያ ጊዮርጊስ ይህን ቃል ስጠቀም ለሀጃው ነው የተገዘገዘው፣ ለእኔ አይደለም። ለእኔ የተዋረደ አንድ ብቻ ነው፣ አንድ ብቻ ነው። እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ነው። ለእኔ የተገረፈ አንድ ብቻ ነው። ለእኔ ደሙን ያፈሰሰ አንድ ብቻ ነው። በጣም በሚያስደነግጥ በሚያስገርም መልኩ የሚናገሩትን የማያውቁ ለሚሰብኩት የማይጠነቀቁ የዕለት ጉርስ ከሞላላቸው እውር ድንብር ከተከተላቸው አፋቸውን የሚከፍቱ እልፎች ናቸው። ሰማዕቱ ቅዱስ ጊዮርጊስ እኮ ለሰይጣን አልገዛም ብሎ ነው ሰባት አክሊላትን የተቀናጀው። እንዳንተ ተሳድቦ አልመሰለኝ። ክርስቶስ መመለክ አለበት ብሎ በምድር የሚመለክ ድራጎንን እኮ ነው የጣለው ከኔ ሌላ አምላክ አታምልክ የሚለውን አምላካይ ቃሉን ለመሙላት፣ ለማክበር፣ ለማስከበር እኮ ነው በወጣትነት እድሜው ክርስቶስን የተከተለው ባንተ ባለህበት የእድሜ ማምሻ ላይ ሆኖ አይደለም። አሉባልታ አዳራሽ ውስጥ ገብቶ የሚያወራው ሰው መጽሐፍ ቅዱስ ይዞ እንዴት ነው የሚሳደበው? እንዴት ነው ቅዱሳኑን የሚያዋርደው? እኔ ለመቀደስ እኔ ጻድቅ ነኝ ጻድቅ ያለው የሚል ራሱን ጻድቅ ብሎ የሚያስብ ከጎኑ ያለውን እንዴት። እርግጥ ነው እርግጥ ነው በእናንተ ቤት በእናንተ አስተምህሮ ክብር የለም ብር ብቻ አይተናል። ጥሩ ሱፍ ካልለበሳችሁ ከፊት አትቀመጡም የሚል፣ ጥሩ የለበሳችሁ ወደፊት ኑ የአንድ ሚሊዮን ብር እራት የምትበሉ የሚባል አዎ፣ ከዝንብ ማር አይጠበቅም። ግን ወዳጄ፣ አንተ አስተምህሮን እንድታስተካክል ሳይሆን አንተን የሚያስተካክል ህግ ያለባት ሀገር ብትሆንም ህግን የሚያጣምሙ ሰዎች ጋር ስላለ ጀምበር ይጠልቅባቸዋል። ከፖለቲካ ጋር የሚከስም ሀሳቦች ጊዜ ይፈቷል። ግድ የለም። እንደናንተ አይነቱን የምድር ርዝራዥ አድርጎ እግዚአብሔር በምድር የሚያስቀምጠው ምናልባትም ለምሳሌነት ነው። እግዚአብሔርን በስሙ ይቀልዱ የነበሩ ሰዎች ምን እንደሚሆኑ ለማሳየት ነው። ከዛ በዘለለም ነገር የለም። የቅዱስ ሲኖዶስ ርክበ ካህናትን የተሰበሰባችሁ ብፁዓን አባቶቻችን አቋምም አጀንዳም አድርጋችሁ እንድትወጡ የምንፈልገው እንደነዚህ አይነት ወረበላን የሀገር ሕግ አንድ እንዲላቸው ነው። ክቡራን አባቶቻችን ልጆቻችሁ ዛሬ ስለ ቤተ ክርስቲያን በቆሙ፣ ስለ እናንተ በመሰከሩ፣ ስለ ጻድቃን ሰማዕታት በተናገሩ ስደተኛ ሆነዋል በሀገራቸው ላይ። መቤታችንን እንደፈለገ የሚያብጠለጥል በጉያችሁ ይዛችኋል፣ ትጠየቁበታላችሁ። ሐሰተኛ ነገረ ክርስቶስን የምታጣምሙ በውስጣችሁ ይዛችኋል ትጠራላችሁ። ለምን ሆነ ብለን አንጠይቅም። ምክንያት ስላለው ምንፍቅና በባህሪው እውነት ጋር ስለሚጠጋ እንደ እውነት ጥላ ሆኖ ስለሚከተል ነው። ሌላ ምንም ታምር የለም። ግን ለይቶላቸው የተለዩትን ግን እንዳይነኩም ሀገር ህግ እንድታስከብር አቋም ይዛችሁ መውጣት አለባችሁ። ያለበለዚያስ ያሰርነው ማተብ እኮ ወዳጄ ለምልክት፣ ለመለያ አይደለም። በሃይማኖት ሲመጡብህ እጅህን ቢቆርጥህ እጅህ ይነሳል፣ እግርህ ቢቆርጥ በውልቸር ትሄዳለህ። በሃይማኖት ጉዳይ ግን አንገት ይሰጣለሁ የሚል ክርን ያሰራችሁልን፣ ህዝባችሁን አንቁ። የማንም ወረበላ፣ የማንም ቦዘኔ ለክርስቶስ ዋጋ የከፈሉትን ህይወት ዘመናቸውን ክርስቶስን የተከተሉትን መልኩን ከማየት ወደኋላ ለማለት የማይሄዱትን ለምድር የከበዱ በሰማይ ዋጋ ያገኙ ሰማዕታትን የሚያንቋሽሹትን ለምን ብላችሁ ካልሞገታችሁ የእናንተ አባትነት እመኑኝ ጥያቄ ውስጥ ነው የሚገባው። ስለበጀት በጀት እንዳትወያዩ ስለ መግባት ስለመውጣት አይደለም። ቆም በሉ፣ ንቁ ወንጌልን የሚያስተምር ሰው ቢሆን እኮ ይሄ ሰውዬ በወደድ ነው፣ ምናልባት ተሳስተናል ባለን። እንደ እብድ እኮ ነው የሚጮኸው፣ እንደ እብድ ነው የሚያደርገው። ልክ እንደነገርኳቸው አቅሉን የሳቱ ግለሰቦች ሲከተሉት፣ እንደ መንጋ አዳራሹ ሲሞሉ፣ ስፒከሩ ሲከፈት የሚናገረውን አያውቅም። ስሙት እስኪ ምን እንደሚል ኢየሱስ ጌታ እኔ በጣም ግርም የሚሉኝ አንዳንድ ነገሮች አሉ። ኦርቶዶክሶችን ቤተክርስቲያን መጥተው ኦርቶዶክስ ሁኑ ብሎ አንድ ሰባኪያ አይሰብክኛ ጭንቅላት ስላለ፣ እኔ እኮ አንዳንዴ በኦርቶዶክሳውያን ያን ሰባኪያን ምናምን ማላዝ ነው፣ እንደነዚህ አይነት ጨቅላ ስላሉ ነው። የኦርቶዶክሳውያን ሰባኪያን ለምንድን ነው ምላሽ የማትሰጡት ብለን የማንጨቀጭቃቸው? እንደዚህ አይነት ጨቅላ አእምሮ ላላቸው እኛ በቂ ነው። አይገናኙም። የእውቀት ልዩነት አለ። ዕብደት ነው። እዚህ ያለው ጴንጤንን ብለው እኮ በአዳራሹ ሞልተዋል። አቅላቸውን የሳቱ ሰዎች በመሰላቸው እውነት ክርስቶስን የሚሰብኩ እልፍ ፓስተሮች ያሉበት እምነት ነው፣ ተቋም ነው። የዛ ተቋሙ ካውንስሉ በራሱ እነዚህን እንዴት መቻሉ ይገርመኛል። አዎ ከስንዴ ውስጥ ክርዳድ አይጠፋም። በገባቸው ልክ ክርስቶስን የሚሰብኩ ፓስተሮች አሉ፣ ቸርቾች አሉ፣ አማኞች አሉ። የሰውን ድንበር የማይነኩ አልፎ ተርፎ ለሌላው ማንነት ወግነው የሚቆሙ ጴንጤዎች አሉ። በተገለጠላቸው ልክ ክርስቶስን እናየዋለን ብለው ተስፋ የሚያደርጉ እግዚአብሔር ናቸው። እንደነዚህ አይነት ወረበላዎች ማስተማር እንኳን የማይችሉ ጴንጤነኝ ብሎ የገባን መንጋ ጴንጤ ሁን ይሉታል። የትኛው ጴንጤ ፕሮጴንጤ አለ? እንደ እኔ ግራ ገባኝ። ፕሮጴንጤ አለ። አሁን ስንገዛ ምንድን ነው? የሆነ ነገር እንላለን። ከዛ ፕሮ እያለ ይቀጥላል። እንደዛ ከሆነ አላውቅም። እዛ ውስጥም ገብቶ የመናፍቅ መናፍቅ መሆን ከማላ የኛ ሰባኪያ ኦርቶዶክስ ቤት መጥተው ልጆቻቸውን ኦርቶዶክሱ ነው ሄዷቸው ከመጡ ንስሐ ገቡ ነው የሚሏቸው። ጽሙ፣ ጸልዩ፣ ቁረቡ፣ ስጋ ወደሙን ብሉ፣ ጠጡ ነው የሚሏቸው ሌላ ምንም ነገር የለም። ስለዚህ ብፁዓን አባቶቻችን ድንዚህ አይነት ወፍ ዘራሾችን ልታስቆሙልን ይገባል ህግ ኃይልን ይገባል ከመጽሐፍ ቅዱስ ውጪ ሌላ የለንም ካሉ እኛ ደግሞ አለን ከመጽሐፍ ቅዱስ ውጪም ደግሞ ገድላቱን ታምራቱን መጽሐፍ ቅዱስ ብቻ የከተባቸውን ሰው የተደረጉ እልፎች አሉ መሰረታችን መጽሐፍ ቅዱስ ሆኖ በሰማዕታቱ ተጋድሎ እኮ ነው አደለም ሌላውን የሰማዕቱ ቅዱስ ጊዮርጊስ ይቅርና ዛሬ አንተ ላለህባት ምድር የተረዳዳ እኮ ነው። ምናልባት አንተ አደለህም ሄድ መለስ ስትል ያንተ ቤተሰቦች ያንተ ዘር ማንዘሮች ቢቆሙ ሊያፍሩበትን የሚችል አስተምህሮ ነው፣ ስለ ሰማዕቱ ቅዱስ ጊዮርጊስ የምትናገረ። ምናልባትም እነሱ በኖሩበት ዕድሜ ተራዳይነቱን አይተውታል፣ ፈጥኖ ደራሽነቱን አውቀውታል። ስለዚህ ብፁዓን አባቶቻችን ሰማቱ ቅዱስ ጊዮርጊስ ሊገዳችሁ ይገባል። ስለ መብርሃን ልትጨነቁ ይገባል። በልባችሁ ይዛችሁ በደረታችሁ የምታንጠለጠሉት ታይከል የእመቤታችን ምስል ነው ያለበት። በሃይማኖት መጽናትን በሃይማኖት መትጋትን አድርጎ ያሳየን ሰማያቱ ቅዱስ ጊዮርጊስን ቢያንስ እንደሱ እንኳን ባይሆን ስለሱ መዋጋት መቻል አለባችሁ። ቆም ብላችሁ ማሰብ አለባችሁ። ሌላው ሕግ የጣሱ ድንበር ያለፉ ስላሉ እንጂ አማናዊት ከሆነች ቤተክርስቲያን ሲወጡ ሰላም የላቸውም። አይደለም በክህደት ወጥተው ይቅሩና የእኛ ሰባኪያኖች አገልጋዮች በራሱ ያውቁታል። የአገልግሎት የክብር ልብሳቸውን በለበሱበት ጊዜ ያላቸው ሞገስና አገልግሎት ከጨረሱ በኋላ ዘመናዊ አገልጋዮች እጥፍጥፍ አድርገው የአገልግሎት ልብሳቸውን በፌስታል ሲከቱ ምን ያህል ጸጋቸውን እንደሚገፈፍ ያውቁታል። ከቤቷ ጥሎ የወጣ ደግሞ ዘማሪ ነኝ ባይል ቢዘምር ጩኸት ነው፣ ሰባኪ ነኝ ቢል የገደል ማሚቱ ነው። ግርማ ሞገስ የለም፣ የመሰማት የመታየት ነገር የለም። ሰሞኑን አንዱ ምን አለ፣ ምንፍቅና አንዱ ነገር ውሸት ነው የሌለ ነገር ይፈጥርላቸዋል። በቃ ስትመነፍቅ ውሸት ነው የምታወራው፣ ሌላ ትፈጥራለህ። ጾም ያወቅኩት ከኦርቶዶክስ ቤት ይልቅ እዛኛው ቤት ነው። እዛኛው ቤት ጾም የለም። በዶክትሪኑም በምኑም ጭራሽ የለም። በአዋጅም በምንም የለም የለም። እኛ እንጾመዋለን። እኛ በዓል ብለን እናዘገዋለን። አብረን ያው ለሰልፍ እንሰለፋለን እንጂ ለምግብ ጾሙ እዚህ ነው ያለው ኢቨን እዛ ቤት ያሉ ምዕመናን እንኳን እዛ ቤት ያሉ አማኙ እንኳን ይሄ የሚያፍሩበት ወሬ ነው። እዛ ቤት ጾም አልነበረም ሲል ትቅረሰን በዛለ ከዚህ ቤት ስትወጣ ታቃለ ይሁን እንትን ወዝ ይጠፋል። ለዚህ ምሳሌ በቲክቶክ መንደሩ ላይ ስብዕናቸውን በማስጠበቅ ውይይት የሚያደርጉ እህት ወንድሞችን በጣም ነው የማደንቀው። አንድ ወንድም አለ አይ ቲንክ ይመስለኛል የዓለማዊ ጉዳይንም ያከራክራል። ፖለቲከኞችን እየጠራ ወንድማችን ቴዲ ሰሞኑን በእምነት ዙሪያ ያሉ አማኝነን የሚሉ ወጣቶችን አገናኝቶ የኦርቶዶክሳውያንን ስብዕና ያየንበት ነው። እርጋታ ንግግራቸው፣ ስብከት ቃላቸው ወደ እምነት የሚወስድ የሚገልጡት ክርስቶስን የሚከተሉት ክርስቶስን መሆኑን ያሳዩ ወጣቶች። በዛው ልክ ደግሞ ስሙን ብቻ ተነቅሶ በግብሩ የሌለበት እርጋታ ያላወቀው የተቅበዘበዘች የተጠማች ህይወትን ስንመለከታየውና ኦርቶዶክሳውያን፣ ለዚህ ወንድማችሁ እንደው እንድትጸልዩልት በማለት እስቲ እንድንመለከተው ፈለግን። ተመልከቱት እስቲ ይሄንን ቪዲዮ ባካችሁ ተመልከቱት። ኢየሱስ ያድናል እያልኩ የሆነን ሰው መጥቼ ኢየሱስ ያድናል እያልኩ አይ ካለ እግዚአብሔር አዘጋጀውን የማዳን ፕሮግራም ማክፋፋት ማለት የኢየሱስ ደም ነው ኃጢአት የሚያስተሰርየው። እያልኩት አይ እንትናም ካለ የኢየሱስ ደም ላይ መቀለድ ማለት ነው። ከኢየሱስ ውጭ አዳኝ የለም። ይህንን ነው የምመሰክረው፣ ወደፊትም ማውራው ይሄ ነው። ክብር ተጠቅልሎ ለኢየሱስ ብቻ ይሁን። ኢየሱስ ጌታ ነው። እስኪ አሁን ደግሞ ወንድሞችን ትሰማለህ። ኤርሚ ወደ አንተ ልምጣስ፣ እንዴት ናችሁ? ቴዲ አንድ ነገር አንድ አረፍተ ነገር መዝሙር እየቢቀድም ቢቀድም ደስ ይለኛል። ታላቅ አገልጋይም ስለሆነ እሱ ይቅደመኝና፣ ግን ወንድሜ እንዳልክ ቅድም በቡድ ኪዳን ልጅ አይልም እግዚአብሔር ብሎ ነበረ መሰል። ክርክር አቁም ኤርሚያስ፣ ስለ ኢየሱስ አውራ። ስለ ኢየሱስ ብቻ ከአንተ መስማት እንፈልገ። አይ ምትል ከሆነ አቁም። እኔ አንፈልግም ሌላ ወሬ። ኤርሚያስ ኢየሱስን ስበክልኝ። ዚባዚንጊ ተራክ ምናምን እንትና እንደዚህ አይመቸኝም። ስንት ሰብክ አለ ስበከው። ቴዲ እኔ ወጥ አቋሚ ነው። ከኢየሱስ ውጭ ከማን አለቅ። የሚያድን ኢየሱስ ተራክ ምናምን አይመቸኝም። ኢየሱስ ብለህ ጀምር፣ እየሱስ ብለህ ጨርስ። አለቅ አይ ካልክ በክብር ለሶስት አውሩ። ኢየሱስ የሚወራበት ብቻ ነው መቆየት የምትፈልገው። አለቅ ጨርሽ ኢየሱስ የማይወራበት አልቆይም። የምሬ ነው ቴዲ፣ አልቆይም ደስ ይ ። <tar> <tar> <net> <tar> አልፈልግም ሌላ ነገር መስማት። ነ ስለምን ስለ ኢየሱስ ካወራ ነው የምቆየው። አይ ካልክ፣ በጌታ ፍቅር ወጣለሁ። ለሶስት ቆንጆ ውይይት አርጉ። ፖለቲካ ተረጋጋ። አይደለም ስለ ኢየሱስ ታወራለህ? አታወራም? ስለ ኢየሱስ ግን ቻለውና አውራ

ያለበት ኢየሱስ አንድ ነው። በአንዱ በኢየሱስ በኩል የተለያየ ትምህርት አለ ማለት አለቀ። ከኢየሱስ ውጭ ስለምንም ነገር መስማት አልፈልግም። ተረት ከጀመረ እወጣለሁ። ደስታሪኔ ተረት አልወድም ባለ። ተረጋጋ፣ ቆይ እንዳልግ ምንም የምረጋጋው ነገር የአንተ ስብከት እኮ ለእሱ ተረት ነው። የእሱ ልክ ተረት እንደሆነሉ አላቅም። እኔ መጽሐፍ ቅዱስ እኔ መጽሐፍ ቅዱስ ተረት ነው ብሎ ካመነ ይመቸው። አንተ አለማ ተረት ነው የምትለው አሁን። ያንተ ቴዲ ቴዲ እኔ ጭቅጭቅ ምናም ድቤት አልወድም ስለ ኢየሱስ ያወራ በቤታችሁ ሪኩስት ልካችሁን ልጅ ስለመጣችሁ እ በቤቴ ብዬ እንዴት እንደማወያ ቃል ሁን ደዛ በቃ ቴዲ፣ በጣም የገረመኝን ነገር ነው የምነግራቸው ክቡራን ተመልካቾቻችን። ጸጋ አርቆታል። ወንድማችሁ ጸጋው እንዲመለስለት ከነፍሱ እንዲቆራኝ እብደቱን እንዲተው መንገድ እንዳይስት ጸልዩለት። ለዚህ ወንድማችሁ ፖለቲካ ውስጥ ገብቷል። አምቦጭ አርቆታል። አላገኘውም፣ የሚፈልገው አላገኘውም። በዓለም ጠፍቷል፣ አሁንም አላገኘውም። በሃይማኖት ውስጥ ተደብቋል፣ የለም ራሱን በስንዴ ቀይሯል። አሁንም ይሄ አላርለ የማዳበሪያ መነፋት መወፈር ሰውነት፣ ከዛ ባለፈ ጭንቅላት ጠቧል። የሰው ልጅ ጭንቅላት ላስቲክ ነው። በጣም ማሰብ ከጀመረ ይለጠጣል፣ ብዙ ነገር ይይዛል። ካልሆነ ግን ይኮማተራል። የዚህ ልጅ ጭንቅላት ተኮማትሯል። ፈታ እንዲልለት ወደ ቀልቡ እንዲመጣ ጸልዩለት። ክብራን ተመልካቾቻችን እና ጠላቶቻችን የሚደነግጡበት አንድ ዘማሬ ጋብዣችሁ በዚሁ እሰነባበታለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ወደ ቅድስት ሀገር ኢየሩሳሌም ጉዞ አድርገን መመለሳችን የሚዘነጋ አይደለም። አሁንም ደግሞ ለእርገቱ እንደዚሁ የፊታችን ሰኞ ጉዞ ይደረጋል። ግን የምስራች ብለን ደግሞ የምናበስራችሁ ወደ ግብፅ ጉዞ ጀምረናል። በግብፅ ያሉ ቅዱሳን ገዳማትን ተሳልመን እንመጣለን። ወደ ግብፅ ጉዞ ማድረግ የምትፈልጉ ኢትዮጵያውያን፣ ከውጭ ያላችሁ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ሲወስዳችሁ የነበረው ዮዳ ቢሲኒያ አሁን ደግሞ ወደ ግብፅ ሀገር ይዟችሁ ይጓዛል። አሳልመናችሁን መልሳችኋለን። በ0972 08 08 08 ላይ ደውሉልን። በቅርቡ ምዝገባ የሚጠናቀቅ ነው። በወረሃ ሰኔ ወደ ግብፅ ሀገር ጉዞን እናደርጋለን። እግዚአብሔር ከሁላችን ጋር ይሁን እንግዲህ ብንጠራት ብንጠራት የማትሰለችን አፋችን ላይ ማር ማር ማር ማር ስንል ደጋግመን የምንጠራት እውነትን ደግሞ ከጠራናት በኋላ ከማር የሚጣፍጥ ቃል ፊታችን ላይ የሚያበራ አንደበታችን ላይ የሚቀመጥ እመቤታችን ቅድስት ድንግል ማርያምን ስንጠራት ልክ የለንምና ና እሷን የሚያወድ ዝማሬ እንዲሁ ጋብዣችሁ ሰነባበታለሁ። ብፁዓን አባቶቻችን አባት ሁኑን። ህግ እንዲከበር ራሳችሁ እኮ ህጎች እኮ ናቸው። በእውነት ለምን ተንበረከካችሁ? እናውቃለን፣ ውስጣችሁ ያሉትን እናውቃለን፣ ችግር የፈጠሩባችሁን ግን እንጸልይላችኋለን። እግዚአብሔር በሰላም ያስፈጽማችሁ። ግን ከበጀት ባለፈ ህግ እንዲከበር አበክራችሁ ስሩልን። ሰላም። እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ ብባህሪያቸው ደካማ ናቸው። ችግሩን ፀሀዩን ሀሩ መቋቋም አይችሉም። ና እድሉ ለነሱ ይሰጣቸው ብለው ይህን እድል ሰጥተውን የኛ ተሰራለን አዜ ጓጆ አራት አምስት ወን እናራለን አልበቃም ሲል ደግሞ ተደጅ ነው። እንደዚህ ተበቃ ሁለሎ የምናድር ማለት ነው። ምንም አማራጭ የለም። ሀሌ ላይ አገዳ ምናምንም ስለማይገኝ ከፍትምን ስለሚበላው ራሱ በግሹም ስለማይገኝ ያው ከተት ብሎ መቻ ከመቻ በቅ ሌል አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሰት ነገር በውስጥ እንደዚህ አድርጎ ውስጥ ይችላል። ላስቲክ ላስቲክ ለብሳችሁ ነው የምታድሩት። የእኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበርሃው ላይ ነው ወድቀ ያሉት፣ ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነው እና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና፣ ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ፣ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን፣ የእኛን የልቦና መሻት እንደፈጸማችሁልን መላኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልን።